ተመክቶ አሜሪካ ይወስደኛል ብዬ አምኜኔ አሜሪካ ከሚኖር ሰው ጋር ወድጄ አፍቅሬ ብዬ አሜሪካ ሄዳለሁ ብዬ፣ በፍጹም ለአሜሪካ ብዬ በፍጹም። አንቺ ነሻ አንቺ ልት በቃ አንቺ ነሽ። ሌሎቹ ግን እንደዛ አይሉ። ሌሎቹ ግን እንደዛ አይሉ። እኔ ሰው ሌሎቹ አይሉ። ታውቃለህ አሜሪካ ያለሽ አመለካከት ብሎ ከሠራው ከለፋው ዱባይ የሚኖር ሳውዲ የሚኖር የት የሚኖር፣ የሚገርምሽ ነገር እኮ ሞር መኒ ያለው እኔ አሁን ለምሳሌ በጣም ገንዘብ ያለው ዱባይ ማይና ገባሽ? ገንዘብ በጣም አለ። የእኛ ሰው ያው ተስፋሚ ደግሞ ገና ለገና አሜሪካ ስለሚኖር ይሄ ነው ያሳዝነው። አሜሪካ ስለሚኖር አሜሪካ መኖሬን አይታ ነው ይሄን አርግልኝ፣ ይሄን አርግልኝ። ቆይ አይደለም፣ ቆይ አንዴ አሁን አሜሪካን ሀገር፣ ተመችቶኝ ደልቶኝ ነው የምትኖረው እያልክ ነው። በጣም ማለት አሁን ለምሳሌ ስንት ሰዓት ትሰራለህ? በጣም

ማን? እኔ አይ ስለአሁን ለምሳሌ አሜሪካን ሀገር እየኖር ሚስት ልጆች ኖሮ ምናምን የምትኖር ከሆነ ጤነኛ ላይፍ ነው የምትኖረው ማለት ነው። ግን ብቸኛ ሆነ የምትኖር ከሆነ ብቸኛ ሆነ ከምኖር ችግር አለ ማለት ነው። ብቻ የሚኖር ከሆነ ችግር አለ ማለት ነው። ችግር አለ በሚለው ዴፊኒሽን አትስት ሌላ ሀሳብን አግሪ ያደርጋል ነው ስል። አሁን ለምሳሌ እኔም አሜሪካ ነው የምኖረው ያው 16 ዓመት እንደፈለኩ እየተመላለስኩ እየገባውኢትዮጵያ ቢዝነስ ኖረ ነው ነበር ብቻኛ ኢትዮጵያዊ አሜሪካን እንደ አዲስ አበባ እንደ ናዝሬት ያረገ እያለ ምርጫ አርጋ የምትወስዳቸው ነገሮች አሉ እንጂ ብቸኝነት ዴፊኒሽን ስትሰጠው እንደ ችግር አርጋ አትውሰደው። እንሆኑ እንደ ችግር እኮ የለም ወንድም። አሁን ለምሳሌ አሜሪካን ሀገር ስትኖር ቢያንስ ቢያንስ የቤት ኪራይ አለ፣ የመኪና የምትከፍለው አለ፣ ብዙ የምትከፍላቸው ነገሮች አሉ። እሱ ልክ ነህ፣ ገባህ አይደለ? በጣም አሜሪካን ሀገር ላይ ደልቶኛል ብለህ አይደለም። አሁን ለምሳሌ አንድ ሰው ወይ ሰብን ለብን ወይ ጋዜ ስቴሽን ይሰራል አይደለ? በሚያገኘው ገንዘብ ልክ ነው ኑሮ የሚኖረው አለ። እየተሻሻለ ሲመጣ ወይ ስራ ሲጨምር ሱፐርቫይዘር፣ እንደገና ደግሞ የኑሮ ደረጃውን እየጨመረ መኪናም በቃ የተሻለ እያደረገ በክሬዲት ነው አብዛኛው ሰው የሚኖረው። በዴቢት ከሚኖር ሰው የለም። ሁለቱ ሀሳቦች ሁሉም አሁን ይል ወንድሜ፣ በእውነት ነው ከማክበር አኳያ ነው። ያው ወንድሜ ጋር እንደማወራ አድርጌ ነው ማወራ። ካልካቸው ሀሳቦች ሁሉም በክሬዲት ካርድ ይኖራል የሚለው ልክ አደለም። ሁሉም አይደለም። እንደገና ደግሞ ብቻ መኖር ደግሞ የችግር ምልክትም አደለም። ለምሳሌ የምትሰራው የስራ አይነት ወሳኝነት አለ። የምትሰራው የስራ አይነት በተለይ ኖርዝ አሜሪካ ውስጥ ስትገባ የምትሰራው የስራ አይነት የመጀመሪያ አገባብህ ላይ የገጠመ ቢሆን፣ ነገን ግን ለመቀየር ለማሻሻል ትምህርት በመማር የተለያዩ ኮርሶችን በመውሰድ ራስህን ደግሞ በማዘጋጀት የኑሮ ዘይቤህን ሆነ የስራ ደረጃን ከፍ በማድረግ ኢንካምህን መጨመር ትችላለህ እኮ አልኩ እኮ አባቴ። ኢንካምህን ትጨምራለህ። ኢንካምህን በጨመር ቁጥር ደግሞ ምንድን ነው የምታደርገው? የተሻለ ቤት ትገዛለህ። ገባህ አይደል? መኪና ትገዛለህ። የተሻለ ኤክሰስ የሆነ ላይፍ መኖር ትፈልጋለህ። ያንን ነገር የምታደርገው አሁን ለምሳሌ አሜሪካን ሀገር ላይ ቤት ስትገዛ በካሽ ገዛ፣ ዳውን ፔመንት አድርገህ ቦር እየከፍልክ ነው አይደል እንዴ? የሚገዛም አለ በካሽ የምትገዛው በካሽ በቃ ሆነ የሆነ ከመንግስት ዘርፈ ነው እንጂ እዚያ ከር ላይ አንድ ነጥብ ሁለት አንድ ነጥብ ሶስት በሃብታም እዚያ ጋር ሃብታም ሆኛለው የሚለው እንደዚህ ካሽ አውቶ የሚገዛ ሰው የለም። ኖርዝ አሜሪካ ስትኖር አንድ ፉል ታይም ሰርተህ ማለት የሀገራችን ሀ ሁለት መገናኛ እዛው በላች እዛው ቀራች እያሉ የአይጥ መድኃኒት የሚያስተዋውቁ አሉ። ልክ እንደዛ ማለት ነው። አንድ ፉል ታይም ሰርተን የምትኖር ከሆነ ትበላለህ፣ ጠጣህ፣ ደስ ብሎ ትኖራለህ። ኪራይም ሆነ ሞርጌጅ ትከፍላለህ። ግን በተጓዳኝ ለምሳሌ የአልበቃኝም በቃኝም ብለህ ለተወሰነ ጊዜ እራስን ገትተህ ኮርስ ትወስዳለህ፣ ትምህርት ቤት ትሄዳለህ፣ የስራህን ዘርፍ ታሳድጋለህ። ለምሳሌ በተማርክበት የሙያ የትምህርት ዘርፍ ተጨማሪ ስራዎችን ትሰራለ ለምሳሌ አካውንታንት ሆነው ፋብሪካ ውስጥ የተለያየ ድርጅት ውስጥ የሚሰሩ ሰዎች ትምህርት በመማር ያዳበሩት ሙያ ስለሆነ ያን አካውንታንት እውቀታቸውን ወደ ሆቴሎች ወደ ተለያዩ ሱፐርስቶሮች ሱፐርማርኬቶች በማስገባት ተጨማሪ የኢንካም ሶርስ ያገኛሉ እኮ እሱን ነገርኩህ እኮ አባቴ እኔ እኮ አሁን ካልተግባባነው ምንድን ነው ታውቃለህ እኔ የምልህ ኢንካም በጨመረ ቁጥር ማንኛውም አሜሪካ ያለ ሰው የትኛው ኢንካም በጨመረ ቁጥር ሞር የተሻለ ነገር ነው። እንትን የምትለው ገባ አደለ? ቤት በቃ ብዙ ነገሮች በጣም ኤክሰስ የሆነ ላይፍ፣ በቃ ደስ የሚል ላይፍ ነው መኖር የምትፈልገው። ያም በኖር ቁጥር ደግሞ ከምታገኘው ገንዘብ አመጣጥንህን የምትሄደው አሁን ለምሳሌ እንደዛ ነው የሆነ ብር። ኤክስትራ ኢንካም በጨመር ቁጥር አንተም ኤክስትራ ነገር እያማረ ነው የምትመጣው። እሱ ሰውዬው ይወስናል። የሚገርምህ የሚገርመው ኢንካማቸው ከ30 እስከ 60 ሺህ ዶላር የሚሄዱ ሰዎችን ይነካሉ። ኑሯቸው ስታይ ግን አንደር 5000 የሚኖሩትን አይነት ኳሊቲ፣ ንጹህ የሆነ ግን ብዙም ያልተጋነነ ይኖራል። ይሄ ነጋቸውን በማሰብ እኔ ትንሽ አንተ ወንድሜ ጋር ብዙም ነገር ስጋራ አብዛኛ እዛ የሚኖሩት በክሬዲት ነው ስትል አየህ ትንሽ እሷ ነች አይደለም ለማለት ነው የገባሁት እንጂ የምትለውን ነገር እጋራለሁ። እንደገና ደግሞ አሜሪካ መኖርን እውነት እኔ በጣም ነው የሚደብረኝ። አሜሪካ የሚኖር አብዛኛው አንድ ሰው ምን አለ እነዚህ አሜሪካ የሚኖሩ ሰዎች በትዳር ጉዳይ እያወራን፣ አረብ ሀገር የምትኖሩ ሴቶች እናንተ ሂፕ ተከፋይ ስለሆናችሁ ፍቅር፣ ትዳር ምናምን አያስፈልጋችሁም። አርፋችሁ ነው ስራችሁ መስራት ያለባችሁ። የተሻለ ሀገር የሚኖር ሰው ያግባ ይኖር እንጂ እናንተ ስራችሁ ነው መስራት ያለባችሁ። ምክንያቱም ከድሃ ቤተሰብ የመጣችሁ ስለሆናችሁ አሜሪካ መኖር እንደ ትልቅ ነገር መታየቱ። አፈር ድሜ ግጠር ታመጣለህ፣ አፈር ድሜ ግጠር እናመጣለን። ሰው አሁን ምን አለ መሰለሽ፣ እዛ ልግባ እንዳላኳር። ውይይቱ ውይይቱ በጣም አሪፍ ነው እና ሀሳብ ለመስጠት ነው የፈለኩት እና ምንድን ነው መሰላችሁ ምናልባት ከአሜሪካን ሀገር ወይም ከሌላ ሀገርም ከማንኛውም ሀገር በቃ ኑሮም ራሱም ከባድ ስለሆነ ማንኛውም ሰው ከሰራ ከበረታ ተስፋ ካለው ደግሞ መለወጥ ይችላል። አሁን ችግር የሆነው ምንድን ነው? ቅድም እየተወያያችሁ ያለው አሁን ለምሳሌ እኔ አሜሪካን ሀገር ነው የምኖረው፣ የኔ ባለቤቴ ደግሞ ልጆቼም ኢትዮጵያዊ ነው የሚኖሩት ግን እኔ አሜሪካን መሮር ፍላጎትም የለኝም፣ ግን ባለቤቴ በቃ ይድና ተለወት ኢትዮጵያም የተሻለን እናረጋል በሚል ስለሆነ ነው። እና አሁን ለምሳሌ እኔ አሜሪካን ከመጣው ሶስት አመት ይሆነኛል። አሁን እ የሰራው በቃ ኢትዮጵያ ውስጥ ያለው ይፈሰር ነው ማረገው በቃ ምክንያቱም ፍላጎቴ አላማ የት ነው ኢትዮጵያ ውስጥ ነው መሮሩ የምፈልገው፣ ምክንያቱም ከባለቤት ጋር የተስማማው ነገር ስለሆነ ማለት ነው። ከዛ እንኳ እያል ደግሞ አብያይ አሜሪካን አገር መሮ ይፈልጋሉ የሚሉ ሰዎች አሉ። እዚ ተጋብተው የሚሮሩም ሰዎች አሉ። በነናሚቶች ሁለቱም እየተረዳዱ ይሰራሉ ማለት ነው። ግን ከባድ ነው ማለት አይደለም። እንትን ይፈልጋል ምንድን ነው መተካከስ ይፈልጋል፣ አላማም ያስፈልጋል። በነገራችን ላይ የትም አለም ስትሰራ ከባድ ነው፣ ወጣ ወረዱም ስላለ ማለት ነው። አንድ ከተማ ይንገራቸው፣ አንድ በዲቪ የደረሰ በቅርብ የመጣ ወንድን ይቻለ እሱ ብቻ ይሰራልና ሚስቱ ስራ አላገኘችም፣ እና ልጅ ወርዳለች። በጣም ኑሮ በጣም ከባድ ሆነባት እና ኑሮ በጣም ከብዶባታል። በቃ እየተጨናነቀ ወንዱ ብቻ ነው የሚያስተዳድረው፣ ግን ኑሮ በጣም ከወንድ በላይ እየኖሩ ስለሆነ በጣም አስቸጋሪ ይሆናል። ለምን እንደሆነ ታውቃለህ? ወንዱ ብቻ ስለሚሰራ ሴቷ ልሞ ልጇ የሚጠብቅ ስለሆነ ስራው እስካሁን ስላልተገኘ አሁን ባለው ሁኔታ ነ ነገር ገብተዋል አባባላይ፣ ግን ከተስተካከሱ ግን አልፋው ህይወታቸው መለወጥ መኖር ይችላሉ። ዋናውን ግን አላማና ከባልና ሚስት ሁለቱ ከተስማሙበት መንገድ ነው። ቤትም አለም ሰው መለወት ይችላል ማሻሻል ይችላል እንደ ፍላጎቱ ይለያል። በሚል እሳቤ ብንወስደው ይሻላል። ግን ትልሻለው እኔ አኖልሻለው የሚል ነገር እሱ አስተማማኝ ስላልሆነ ከዚህ አንሳር አኳያ ቢታይ ይሻላል በሚል ነው። በሳ ደግሞ ወረቀት ጉዳይም አለ የገሰቡም ጉዳይ አለ የሀላፊነቱም ጉዳይ አለ ብዙ ነገር ጣጣዎች ስላለ ከዚህ አንታር ብናይ የተሻለ ይሆናል። የትም ሀገር መስራት መለወት እንደሚቻል ዋናው ነገር አላማው አላማው መሆን ጎልን መሆን አለበት በሚል ሀሳብ ብንስማማ የተሻለ ይሆናል። ልክ ነው። አበሻ ደስ የሚለው አበሻ ኳሊቲው ኳሊቲው አበሻ በቃ ኳሊቲው ከሀገር ከወጣ በቃ ወጥሮ ነው የሚሰራው። ቤተሰብ ይረዳል። በቃ ስል በጣም ይሄ አበሻ በቃ ግልጽ የሚያኮር አሜሪካንም አረብ ሀገርም ምናምን ሆነ በቃ ይሰራል። አላማውና አላማው ገንዘብ አግኝቶ ቤተሰቡን መርዳት ወይ ራሱን ማሳደግ ምናምን ምናምን ነው። ወደ ሌላ ኤክስትራ ነገር ውስጥ አይገባ። ወንድሜ ሲሞን አንዲት ኤግዛምፕል ውስጥ ብዙ ከተወያየ የመለወጫ አንዲት ሲምፕል የሆነች ኤግዛምፕል ለምሳሌ አሜሪካ ማናገባ፣ ቅድም ወንድሜ ቀዳ ሆነ የተናገረ የአላማ ጉዳይና ትጋትና ጥንካሬ ሆነ። ለምሳሌ አንድ ነገር ፎከስ ታደርጋለን በስራ ታታሪ ትሆናለ፣ ጎበዝ ትሆናለ፣ የተለያዩ የኢንካም ሶርሶርችህን ትዘረጋለህ። አንድ ፉል ታይም ሰርተ መኖር ማለት ኖርዝ አሜሪካ ውስጥ እንዳልኩ ቅድም ልክ የአይጥ መድኃኒት እዛው በላች እዛው ቀራች እንደሚባለው ነው። ሌላ ተጨማሪ ኢንካም ያስፈልግሃል። ያንን ስታደርግ እኒሁን በእኔ ጓደኞቼ እና በራሴ ያለፈውን ነገር ልንገረ። ጎበዝ ሆነ ትሰራለ ገንዘብን ሴፍ ታደረጋለ፣ የኢንካም ሶርሶችን ትዘረጋለ፣ የመማር እድሉ አለ። አንድ ኦፖርቹኒቲ ግን ትጠብቃለህ። ከኦፖርቹኒቲዎች ውስጥ አንዷን ብቻ ወንድሜ ሲሞን ልንገረ። ኖርዝ አሜሪካ ውስጥ፣ በተለይ ካናዳ ውስጥ የቤት ዋጋ አንድ ጊዜ መሬት ይነካል፣ አንድ ጊዜ ሰማይ ይነካል፣ አንድ ጊዜ መሬት ይነካል፣ አንድ ጊዜ ሰማይ ይነካል። አንተ እችን ኦፖርቹኒቲ እየሰራህ በትጋት በታታሪነት ገንዘብን ሴቭ አድርገ የኢንካም ሶርሶችን ዘርግተ ከጠበቀው መሬት በሚነካ ሰዓት በ200 ሺህ ዶላርም ሆነ እስከ 300 ሺህ ዶላር ባለው የገዛኸው ከአራትና ከሶስት እስከ አምስት ዓመት ባለው እንደገና ኢኮኖሚ ወደ ላይ ተንሰራርቶ ኢንተረስቱ ወደ ታች ወርዶ የቤት ገበያ ሰማይ በሚነካ ሰዓት ዳብል ትመጣዋለህ። ከዛ በኋላ አመለጥክ። ከዛ በኋላ አንታጥ የሚደርስ የለም አየህ። አንዳንድ ጊዜ ግን አይ ከንት አሁን ለምሳሌ ኮ ሁለምን አለ መሰለ ይሁሁን አገኘ ያንን ገንዘብ ደብልም አለም ትሪፕልም አገኘ ልበለ አገኛ ሰው ይ በቃ የሚኖረው ኑሮ ላይፍ ስታይሉ ነው የምነግርህ እኮ ገንዘብ ባገኘ በጨመርክ ቁጥር ላይፍ ስታይልም ይጨምራል። ስፔንድ የምታረገው ገንዘብም ደግሞ በዛ ሁለት ይጨምራል። አዎ፣ ግን በክሬዲት ካርድ የሚኖረው ሁሉም አይደለም። ኖ እንዴ ዘጠና ፐርሰንቱ መቶ ፐርሰንቱ ላለው ሀገሪቷም ቢውል የተደረገችው በክሬዲት ነው። በቃ ሀገሪቷም ቢውል የተደረገችው። እኔ ነገር በጣም ብዙ ሚሊዮነሮች አውቃለሁኝ አሜሪካ፣ አሜሪካን ሀገር በጣም ብዙ ሚሊዮነሮች አውቃለሁ። በጣም ቢሊዮነሮች ናቸው ግን ክሬዲት ካርድ እኮ የሚኖርህ ለሂስትሪ ነው። ለምሳሌ ትኬት ስፖርት ወይም ሌላ ሀገር አሁን ሌላ ሀገር ሄደ ሆቴል ኦንላይን ለያዝ ብትል ክሬዲት ካርድ ያስፈልጋል። ያ ማለት አካውንት ላይ የአንተ ሴቪንግ አካውንት ወይም እንትን አልቆ ቼኪንግ አካውንት ባዶ ሆኖ በብድ ተንቀሳቀስ ማለት አይደለም። አይደለም እንደዛ አይደለም። ኖ እንደዛ አይደለም። ክሬዲት ካርድ ቢውልድ በሆነ ቁጥር እኮ አሁን ለምሳሌ በጣም ገንዘብ የምታገኝ ከሆነ እኮ ኢን ሚሊየንስ ይሆናል ክሬዲት ካርድ እኮ በዛ እኮ እንደ ኢን ሚሊየንስ ይሆናል ክሬዲት ካርድ እኮ እንደ ገቢ መጠኑ አንዴ እቺ ላይ ሀሳብ ልስጥ እና ምንድነው መሰለ አሁን ማለት ነው ለምሳሌ አሜሪካን አከር ወይም አንድ ወንዱ ወይም ባልና ሚስቶች በሚኖሩበት ጊዜ ዳው በየን የሚባል ቅድመ ክፍያ መክፈል የሚችሉ ከሆነ ለምሳሌ ለምሳሌ እስከ 2300 ባንክ ካላቸው የአንድ ቤት መቅሳት የሚፈልጉ እስከ 340 ቤት የሚሸጥ ካገኙ አንደኛ ቅድሚያ ክፍያ መክፈል ከሚችሉ አንድ ሁለተኛ ለሞ ክሬዲት ውጤታማ ከሆነ ሶስተኛ ለሞ ታሪካቸው አሪፍ ከሆነ ምንም አይነት የተበላሸ ነገር ከሌለ የአንድ ቤት ገገሱ በኋላ ቅድሚ ክፍያ ይከፍላሉ። ቅድሚ ክፍያ ከከፈሉ በኋላ ለምሳሌ ሞቶ 150 ሊሆን ይችላል። ያ ከከፈሉ በኋላ ምን ያደርጉታል የአንድ ቤት ካገኙ በኋላ እነሱ አበሻ ቤት ባናምንቾች ከላይ ይኖሩና ከታች ቤት ያለው ደግሞ ቤቱን ያከራዩታል በታ አዙሪት ሆነው እዳው ይጨርሱታል ማለት ነው ቢያንስ የአመት ወይም የአስራ አምስት አመት ወይም የአመት ያደርጋሉ በሲል ላይፋቸው ይኖራሉ ማለት ነው መሸጥ ከፈለኩ ደግሞ ግማሽ ላይ ከደረሱ እጥፍ አርከው ሸጠው በሂደት ይቀጥላሉ ማለት ነው እነዚህ አይነት ቢዝነሶች ነገሮች አሉ የተወሰነ እስከማውቀው ድረስ ማለት ነው ቀጥል ልክ ነህ። እኔ አሁን ቢዝነስ የለም እኮ አላልኩኝ እኔ እኮ የምላችሁ ቢዝነስ የለም የሰ እኔ አሁን እናንተ አሁን ከርዕሱ እየወጣችሁብኝ ነው። እኔ ልኩ ኢትዮጵያ የሚኖሩ ሴቶች ለትዳር የሚመርጧቸው አሜሪካን ሀገር የሚኖሩ ወንዶችን ከጥቅም አንጻር ነው የሚቀርቡት ብሎ ነው አንድ ወንድ አሜሪካን ሀገር ስለምኖር

ሲንግል ሆነው የሚኖሩት ችግር ያለባቸውና እና እንደገና ደግሞ ኖርዛ አሜሪካ ውስጥ ሁን እሱ እንደመሸው እንትን ነው፣ ሌፍት ውበር ነው የሚሰራው። ቼክ ሲያደርግ ፊጠራለት ብቻ ሆነው በቃ የሚሰራው ስራ ደግሞ ለብቻው እንዲኖር ምንም በቃ እንደፈለገ እንዲሆንም በቃ ብቸኝነትን እንትን የሚል ስራ ነው የሚሰራው። በቃ ይመጣል ወይ ሆቴል ይበላል ወይ ያበስላል ምናምን በቃ የሆነ ጭንቅላ አሁን ለምሳሌ ጭንቅላታችን ላይ የሚለምደው ነገር አለ አይደለ? አዳብት የሚሆን ነገር በቃ ጭንቅላቱ ላይ ለምዷል። ይሄ ነገር ዙር ለምዷል። በቃ አሁን ሚስት ብትመጣ ራሱ ይግባባል ነው፣ ታስባለ ይግባባል። እሱ ላይፍ ይሄ ላይፍ ከሰለቸው፣ ይኸውልሽ፣ ይሄ ላይፍ ከሰለቸው፣ ምንም ሰው እኮ ምን አለ መሰለሽ፣ አሁን ያለሽው፣ አሁን እኮ ይሄ ሰውዬ እኮ ሚስት ባይፈልግ የሆነ ነገር

አሁን የቅድቡ ባነሳው መሰረት ማለት ነው ስንት ዛሬ እና ባነሳው መሰረት እሱ እንደተሰማው ስለሆነ የማክባት የሚባለው ነገር በቃ አእምሮ ጭራሽ ሊወጣ የሚያደርግበት አንዱ ምን ነው ፍርሃት ፍርሃት ስለሚያደርግበት ለሳ ነው። አሁን ቅድም እንዳላችሁ ማለት ነው ልጁ ቢያንስ ቢያንስ ወደ ቤተክርስቲያን ሄዶ የሆነ ትምህርት ኮርስ ወስዶ ስነ ልቦና ማዳበር አለበት፣ ወይም ደግሞ ዋንደኛው የሚያውቀው የሚረዳ ካለ ምክር መሰት አለበት። ከዚህ አጋጣሚ ነው ፖዘቲቭ እንደሆነ ትዳሮ ጥሩ እንደሆነ ደፋር ሚሆን ማግኘት እንደሚችል አማራጭ መፈለግ አለበት። ለሳ ነው ልጁ የተጎደው

ለምን ለማግባት ብሎ ነው? ረታ ጋብቻ ብቻ እኮ አይደለም። በማንኛውም በህይወትህ ሲኖርልህ ጋብቻ ምንም የሚፈጠር ነገር የለም። እግዚአብሔር ኑር እስካለ ድረስ የሰው ልጅ አይደለም ለአንተ የሚወስንልህ ፈጣሪ ነው።